ሰላም ወንድሜ ይች ቃል በጆሮ ስትገባ አጥንትህ ድረስ ዘልቃ ተሰምታ ታውቃለች። ውዴ አንተ በጣም ጥሩ ሰው ነህ፣ ከእኔ ከኔ የተሻለ ይገባሃል የምትለዋ ቃል በዛች ቅጽበት ልብ ሲሰበር፣ አእምሮ ደግሞ በሺዎች ጥያቄዎች ሲወጥር ይታየኛል። ምናልባት እውነትም ስለምታስብልኝ ነው ብለህ ራስን አሳምነ ይሆናል። ምናልባትም ደግሞ ደግነቷ ነው እንዲህ የሚያረጋት ብለህ አስበ ይሆናል። ዛሬ ግን ያንን ሁሉ ቅዠት እንሰብረዋለን። ዛሬ የምነግርህ ነገር ምናልባት ሊያምህ ይችላል ግን ከእንቅልፍ ያነቃል። የተሻለ ሰው ይገባሃል የሚለው ነገር የርኅራሄ መግለጫ ሳይሆን በስነ ልቦና የተረጋገጠ የማምለጫ ስልትና የጥፋተኝነት ኑዛዜ እንደሆነ በዝርዝር አሳያለሁ። ይህንን ቪዲዮ እስከ መጨረሻው ከተመለከትክ በኋላ ዳግመኛ በእንደዚህ አይነት ቃላት አትታለልም። ከስሜት ወጥተህ ወደ አላማ እንድትገባ የሚያደርግህን ኃይል ታገኛለህ። ስለዚህ እስከ መጨረሻው ድረስ አብረኝ ተጓዝ። እስኪ ወደ ስነ ልቦና አለም ትንሽ እንዝለቅ። ሊዮን ፌስቲንገር የተባለ የማህበራዊ ሳይኮሎጂስት በ1957 ያስተዋወቀው አንድ ጽንሰ ሐሳብ አለ። ኮግኒቲቭ ዲዞናንስ ወይም የእውቀት አለመስማማት ይባላል። ይህ ጽንሰ ሐሳብ በቀላሉ ሲገለጽ አንድ ሰው ሁለት ተቃራኒ እምነቶችን ወይም ሀሳቦችን በአእምሮ ሲይዝ የሚፈጠርበትን ከፍተኛ የስነ ልቦና ምቾት ማጣት ያመለክታል። አእምሮአችን ይህንን ምቾት ማጣት ለማስወገድ አንዱን እምነት ለመቀየር ወይም ደግሞ ሁኔታውን ለራሱ በሚመች መንገድ ለመተርጎም ይሞክራል። አሁን እቺን ሴት አስባት። በውስጧ ሁለት ተቃራኒ ሀሳቦች አሉ። አንደኛው እኔ ጥሩ ደግና ቅን ሰው ነኝ ቅን ሰው ነኝ፣ ይህ ሁሉም ወይም ደግሞ አብዛኞቻችን ለራሳችን ያለን ገጽታ ነው። ሁለተኛው ይህንን ሰው እየተውኩት ነው፣ ልቡን እየሰበርኩ ነው፣ ምናልባትም ከሌላ ሰው ጋር መሆን ስለምፈልግ ነው የሚለው ይህ ድርጊቷ የሚፈጥረው እውነታ ነው። እነዚህ ሁለት ሀሳቦች አብረው ሊሄዱ አይችሉም። ጥሩ ሰው ከሆንሽ እንዴት አፍቃሪሽን ትከጀዋለሽ? የሚል ውስጣዊ ግጭት ከፍተኛ የጥፋተኝነት ስሜትና ጭንቀት ይፈጥርባታል። ስለዚህ አእምሮዋ ይህንን ግጭት ለመፍታት መላ መፈለግ ይጀምራል። እንዴት ካልክ ድርጊቷን በመቀየር ሳይሆን የድርጊቷን ትርጉም በመቀየር። የተሻለ ሰው ይገባሃል የምትለዋ ቃል እዚህ ጋር ነው የምትመጣው። ይህ ንግግር ድርጊቷን ከራስ ወዳድነት ወደ መስዋዕትነት ይቀይረዋል። እኔ ስላልፈለግኩ አይደለም የምተውህ ለአንተ ስለማንስህና አንተ የተሻለ ስለሚገባህ ነው የሚል ትርክት ይፈጥራል። በዚህ ቅጽበት እሷ ከክፉ ሰውነት ወደ ስለ አንተ የወደፊት ሁኔታ የምታስብ ቅድስትነት ትለወጣለች። የጥፋተኝነት ስሜቷ ይቀንሳል፣ ራሷን እንደ መጥፎ ሰው መቁጠር ታቆማለች። እስቲ አስበው። አንድ ትልቅ ኩባንያ ውስጥ የሚሰራ ስራ አስኪያጅ አንተን ከስራ ሊያባረር ፈልጓል። ነገር ግን በቃ አላስፈለግከንም ከማለት ይልቅ እንዲህ ቢልስ? ይሄ ድርጅት ለአንተ ችሎታ እና እውቀት አይመጥንም። አንተ ከዚህ በላይ ከፍታ ይገባሃል። እዚህ ብትቆይ አቅምህን ነው የምናባክ ነው፣ ስለዚህ ለራስህ ስንል ነው የምናሰናበትህ። መልእክቱ አንድ ነው፣ ስራ ልቀቅ ነው። ነገር ግን የቀረበበት መንገድ ኃላፊነቱን ከነሱ ላይ አንስቶ ለአንተ ጥቅም እንደተደረገ ያስመስለዋል። የተሻለ ይገባሃል ማለት ልክ ይሄ ነው። እሷ እየከዳች አይደለም፣ እሷ እየለቀቀች ነው። ለራስህ ጥቅም ሲባል ማለት ነው። ይህንን ስትረዳ የቃላቶቿ ክብደት ከጆሮህ ላይ ይወርዳል። ግንኙነት ልክ እንደ ባንክ አካውንት ነው። ጊዜን፣ ጉልበትን፣ ፍቅርን፣ ትኩረትን እንደ ገንዘብ ታስገባበታለህ። ይህን ኢሞሽናል ኢንቨስትመንት ወይም ደግሞ ስሜታዊ መዋዕለ ንዋይ ማፍሰስ እንለዋለን። ግንኙነቱ ጤናማ ሲሆን፣ ሁለቱም ወገኖች በተመሳሳይ መጠን ኢንቨስት ያደርጋሉ። ነገር ግን አንደኛው ወገን ኢንቨስት ማድረጉን ሲያቆም ወይም ደግሞ ከዚህ አካውንት አውጥቶ ወደ ሌላ አካውንት ማዛወር ሲጀምር ያኔ ነው ችግሩ የሚፈጠረው። የተሻለ ይገባሃል የሚለው ቃል ብዙውን ጊዜ የሚመጣው የእሷ ስሜታዊ መዋዕለ ንዋይ ከአንተ ላይ ተነስቶ ወደ ሌላ ሰው መፍሰስ ከጀመረ በኋላ ነው። ይህ ማለት የግድ አካላዊ ክህደት ፈጽማለች ማለት አይደለም፣ ነገር ግን አእምሮዋና ልቧ ሌላ አማራጭ ማሰብ ጀምረዋል። ያ ሌላ ሰው ምናልባት አዲስ የሥራ ባልደረባ፣ የድሮ ጓደኛዋ፣ ወይም ደግሞ በማህበራዊ ሚዲያ ያወራችው ሰው ሊሆን ይችላል። የስሜት መዋዕለ ንዋይ ዝውውር ምልክቶች ምንድን ናቸው ካልክ አንደኛ የዘገዩ ምላሾች በፊት በሰከንዶች ውስጥ መልስ ስትሰጥ የነበረችው አሁን በሰዓታት ልትመልስ ትጀምራለች። ምክንያቱም የትኩረቷ ቅድሚያ ተቀይሯል። ሁለተኛ የውይይት ጥልቀት መቀነስ በፊት ስለ ህልማችሁ፣ ስለ ፍርሃቶቻችሁና ስጋቶቻችሁ በጥልቀት ታወሩ ነበር። አሁን ግን እንዴት ነህ ደህና ከሚል የዘለለ ምልልስ የለም። ሶስተኛ፣ አካላዊ ርቀት መነካካት፣ መተቃቀፍ እና ሌሎች የቀረቤታ ምልክቶች ይቀንሳሉ። ሰውነቷ ከአእምሮዋ መራቅ ጋር አብሮ ይርቃል። በጆርናል ኦፍ ሶሻል ኤንድ ፐርሶናሊቲ ሪሌሽንሽፕስ ላይ በ2018 የወጣ ጥናት እንደሚያሳየው ግንኙነቶች ከመፍረሳቸው ከወራት በፊት ጥንዶች ሳያውቁት በንግግራቸው ውስጥ እንደ እኔ ያሉ ነጠላ ቃላትን ከእኛ ይልቅ በብዛት መጠቀም ይጀምራሉ። ይህ የሚያሳየው የሥነ ልቦና መለያየት ወይም ሳይኮሎጂካል ሴፓሬሽን ከአካላዊ መለያየት ቀድሞ እንደሚጀምር ነው። እሷ የተሻለ ይገባሃል ስትልህ ይህ የስነ ልቦና መለያየት ሂደቷ የመጨረሻ ምዕራፍ ነው። ቀድሞውኑ በውስጧ ካንተ ተለይታለች። አሁን አካላዊውን እርምጃ ለመውሰድ ሰበብ እየፈለገች ነው። እናም የመለያየት ንግግሩ የመጨረሻው ክፍል ላይ ደርሳችኋል። አይኖቿ በንባ ይሞላሉ፣ ድምጿ ይንቀጠቀጣል። ይህንን ማድረግ ባልፈልግም ግን ትላለች። አንተም በዛች ቅጽበት ልብህ ይነካል። እውነትም እየተሰቃየች ነው፣ እውነትም ከብዷታል ብለህ ታስባለህ። ወንድሜ ተረጋጋ። አብዛኛውን ጊዜ ይህ እምባ ለአንተ ያላት ፍቅር መገለጫ አይደለም። ይህ ጊልት ማኔጅመንት ወይም የጥፋተኝነት ስሜትን የማስተዳደር የመጨረሻው ዘዴ ነው። ለምን ታለቅሳለች? አንደኛ፣ ላንተ አይደለም የምታለቅሰው፣ ለራሷ ነው የምታለቅሰው። እያለቀሰች ያለችው ጥሩ ፍቅረኛ የሚለውን የራሷን ገጽታ በማጣቷ ነው። የጥሩ ሰው ማንነቷ እየፈረሰባት ነው። እንበዋ የሀዘን ሳይሆን ራሷን ከተጠያቂነት ነፃ ለማውጣት የምትጠቀምበት መሳሪያ ነው። ሁለተኛ፣ የድራማው መጋረጃ ነው። እንባው ሁኔታውን የበለጠ ድራማዊና ከባድ ያስመስላል። ይህ ደግሞ አንተ እንዳትቆጣ ወይም ደግሞ ከባድ ጥያቄዎችን እንዳትጠይቅ ያደርጋል። የሚያለቅስ ሰውን መቆጣት ከባድ ነው አይደል? በትክክል እሷ ይህንን በደመነፍስ ታውቃለች። ሶስተኛ የመጨረሻው የማሳመኛ ዘዴ ነው። እምባዋ ይህ ውሳኔ ምን ያህል እንደከበደኝ እይልኝ የሚል መልእክት ያስተላልፋል። በዚህም አንተ በቃ ከተጎዳች ልት ለተዋት እንድትል ታደርጋለች። በጥንታዊው አፈ ታሪክ ሳይረኖች መርከበኞችን በሚያምር ድምጻቸው እየጠሩ ወደ ገደል እንዲገቡና እንዲሰበሩ ያደርጉ ነበር። ሳይረኖች የሴትና የወንድ አካል ያላቸው አፈ ታሪካዊ ፍጥረታት ሲሆኑ ድምጻቸው በጣም ውብ ከመሆኑ የተነሳ ድምጻቸውን ሲሰሙም እነዚህ መርከበኞች ወደ ሞታቸው እየሄዱ እንደሆነ አያውቁም ነበር። የስንብት እንባዎች ልክ እንደ ሳይረን ድምጽ ናቸው። ውብና ልብ የሚነኩ ይመስላሉ፣ ነገር ግን ወደ ስሜታዊ ውድቀት እየመሩ ነው። አትስማቸው። እሺ አሁን እውነታውን ተረድተሃል ቃላቶቿ የውሸት መጋረጃ መሆናቸውን አውቀሃል እንባዎቿ የጥፋተኝነት ማስተዳደሪያ ዘዴ መሆናቸውን ተረድተሃል ታዲያ ምን ታደርጋለህ ትከራከራለህ ለምን ምን አጠፋው ብለህ ትጠይቃለህ እባክሽን አትተይኝ ብለህ ትለምናለህ በፍጹም ይህንን ካደረግህ እሷ በፈጠረችው ድራማ ውስጥ ገብተህ የዋና ተዋናይነት ሚና ሰጣሃት ማለት ነው እሷ የፈለገችውም ይህንኑ ነው ይልቁንስ የምታደርገው አንድ ነገር ብቻ ነው ዝም ማለትና መሄድ። ቃላቶቿን አትቃወም። አይ አንቺ ምርጥ ነሽ አትበል። ዝም ብለ ራስህን በቀስታ ነቅንቅ። ምናልባት እንዲህ በል፣ ሀሳብሽን ከተረዳው፣ ትክክል ነሽ። እናም ተሰወር። ይህ ለምን ይሰራል ካልክ፣ አንደኛ የስነ ልቦናው መርህ ወይም the principle of scarcity፣ ሰዎች የሚያጡትን ነገር ዋጋ ከፍ አድርገው ይመለከታሉ። አንተ ስትከራከርና ስትለምን ራስህን ርካሽ ታደርጋለህ። ነገር ግን በጸጥታ ስትሄድ፣ ያንተ መገኘት፣ ያንተ ትኩረት፣ ያንተ ፍቅር በቅጽበት ወደ እጦት ይለወጣል። ይህ ያልጠበቀችው ነገር ስለሆነ ግራ ይገባታል። ሁለተኛ ክብርህን ታስመልሳለህ። ለፍቅር አትለምንም። ክብርህ የማትደራደርበት ንብረት ነው። በጸጥታ መሄድህ የምትወስኙን ውሳኔ አከብራለሁ፣ ነገር ግን እኔም የራሴን ክብር እፈልገዋለሁ የሚል ጠንካራ መልእክት ያስተላልፋል። ሶስተኛ፣ የእሷን ትርክት ትሰርቃለህ እሷ አንተን እንደተጎጂ ራሷን ደግሞ እንደ ቅድስት ለመሳል ነው የሞከረችው። አንተ ግን ሳትቆጣና ሳታለቅስ ስትሄድ ያንን ትርክት ታፈርስባታለ። ምክንያቱም ጠንካራና ያልተጎዳ ሰው የተሻለ ይገባዋል ተብሎ አይነገረውም። በድንገት እሷ የፈለገችውን የስሜት እርካታ ታጣለች። አስታውሶ ወንድሜ፣ መዘጋት ወይም ማቆም ከእሷ የምታገኘው ነገር አይደለም። መዘጋት አንተ የምትፈጥረው ነገር ነው። በጸጥታ ስትሄድ የዛን ግንኙነት መጽሐፍ የመጨረሻ ገጽ ራስህ ዘግተሃል ማለት ነው። በቃ አሁን ሄደች። በጣም ጥሩ። አሁን የለቅሶ ጊዜ አይደለም፣ አሁን የለውጥ ጊዜ ነው። ይህ መለያየት ለአንተ የተሰጠህ ትልቁ ስጦታ ሊሆን ይችላል። አንተን ከምቾት ቀጠና አውጥቶ ወደ ታላቅነት የሚገፋህ ኃይል ነው። ስለዚህ ምን ታደርጋለህ? የመጀመሪያው ሀዘንህን ተቀበል፣ ነገር ግን አትኑርበት። ለተወሰነ ጊዜ ማዘንህ አይቀርም፣ ነገር ግን የጊዜ ገደብ አስቀምጥለት፣ ከዚያ በኋላ ተነስ። በሁለተኛ ደረጃ ራስን መልሰ ገንባ። ወደ ጂም ተመለስ፣ ስፖርት ስራ፣ ሰውነትን ቅርጽ፣ አእምሮህን በመጽሐፍትና በአዳዲስ እውቀቶች ሙላው። በስራ ወይም ደግሞ በንግድህ ላይ ከምንጊዜውም በላይ አተኮር። በሦስተኛ ደረጃ ዝምታን የጦር መሳሪያ አድርገው። በማኅበራዊ ሚዲያ አታለቃቅስ፣ ስለ እሷ ለሰዎች ክፉ አታውራ፣ ሙሉ በሙሉ ከህይወቷ ተሰወር። ያ ዝምታ ከማንኛውም ጩኸት በላይ ይጮኻል። ዓላማ እሷን እንድትጸጸት ማድረግ አይደለም። ዓላማ ከጥቂት ጊዜ በኋላ ወደ ኋላ ስትመለስ ያጣችው ሰው ምን ያህል ታላቅ እንደሆነ ስታይ፣ አንተ ግን ያኔ እሷን እንኳን የማታስታውስበት ደረጃ ላይ መድረስ ነው። አንተ የሕይወቷ ምዕራፍ ነበርክ፣ እሷ ግን ያንተ የለውጥ መነሻ ነበረች። ወንድሜ አንተ ንጉሥ ነህ። ዘውድህ ወድቆ ሊሆን ይችላል፣ ግን አልተሰበረም። አንሳው አስተካክለው። እናም ግዛትን መልሰ ገንባ። የዛሬ ቪዲዮ ይህንን ይመስል ነበር። ዛሬ የተማርከው ነገር በሕይወትህ ትልቅ ለውጥ እንደሚያመጣ አምናለሁ። ይህንን ቪዲዮ ለሌላ ለሚፈልገው ወንድም ሼር አድርግለት። አንተስ ተመሳሳይ ገጠመኝ አጋጥሞ ያውቃል? ከታች በኮሜንት ላይ አካፍለኝ፣ ሁላችንም እንማማርበታለን። ቪዲዮውን ከወደዳችሁት ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ምርጥ ቪዲዮ እስከምንገናኝ ድረስ ሰላም።